ማለት ትንሽ ግራ አጋባኝ እና ማንሳት አልፈለግኩኝም። በእርግጥ ህይወቱን እሱም እየኖረ ስለሆነ እኔም ብኖር ደስ ይለኛል። ግን አንድ ሰው እንደዛ የፍቅር ጥያቄ አቅርቦልኝ ያ ወንድ ልጅ ነው መፈተን አለበት። ማለት ይህ ፈተና ምናምን ሲሆን ለእኔ ምን ያህል እንደሚሄድልኝ እፈልግ ነበረ። ልልሽ የፈለኩት ምን መሰለሽ፣ ለትንሽ ጊዜ ከከተማ እንድንወጣ እፈልጋለሁ ማለት ከነበረበች ከነበረብሽ ነገር አንፃር አሁንም ሲጀመር ከእኔ ጋር ስለሆንሽ እንጂ ሳገግምት የውሸት ፈገግታን እያሳየሽኝ አሁንማ አይደለም እንዴ ስም ዘይ ነገር የሌለ ዲፕሬሽን ውስጥ ነበርሽ ሰው ያስፈልግሻል በቃ ብቻ እኔ ልልሽ የፈለኩት እምቢ እንደማትን ተስፋ አድርጋለሁ። ምንድነው? እምቢ እንደማትን ይያልከኝ ምንድነው የሚባለው? ወዲኔ የሆነ ነገር ባርባራስ ባልከው የሆነ ነገር እንዳወራ ብቻሽ ዝም በይ፣ እኔ ልጨርስ በይ። ብዙ ነግረኝ ደስ ይለኛል። ተቀብለኸኛል? አልተቀበልከኝም? ከኔ ጋር አብሮ ለመሆን የሚሉን ማወቅ ስለምፈለግ እና እንዴት ነው ተቀብለኸኛል? ወይስ አንቺ ስትጀምር ለካሜራ ያለኝ ፍራቻ ታውቂያለሽ። እሱማ ግን ካንቺ አይበልጥም። እሷን ልጅ ፍለጋ ቢማትርም አይኔ መቻገኛትና ሳሳንጂ ጎኔ ብታዩዋ ታጠፋ ውበት ምልክቷ ካያችሁ ጠቁሙኝ፣ እሷ ናት በቅጽበት እይታ ቢማረክም ልቤ እንዳያርፍ ባንጂ ተይዞ አሳቤ ቢወርድም ከቆላ ቢወጣም ከደጋ ዛለብኝ ጉልበቴ አንቺ አንቺን ፍለጋ ፍለጋ አልሆነልኝም ማግኘት በፍለጋ አንቺው ብጠሪኝ እና ብለሽ እዚህ ጋ አቅም ሰላም፣ ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ ብዝት ይበልን። ያው እንግዲህ በቪዲዮ መጣለው ብዬ አላሰብኩም ነበር። ትንሽ ነገር አስደብሮኛል ሳይሆን ምንም የተደበርኩበት ነገር የለም፣ ግን የሆነ አንዳንዴ ይገርማቸዋል ማለት ነገር ሲገጣጠም ገረመኝ። እንደዚህ አልጠበቅኩም ነበር። ያው የሆነ ሰው የሆነ ነገር ማድረግ መብቱ ነው ወይ የኔን የሆነ ነገር ይጠይቅ ወይ እንደዛ እንደዛ እንደዛ ምናምን እያልኩት አይደለም። ምንም ነገር ቢያረግ መብቱ ነው፣ የሆነ የፈለገው ማድረግ ይችላል። ምንም ነገር ቢያደርግ ምንም ቢሆንና መብቱ ነው። እዚጋ ከኔጋ የሚያገናኙ ነገር የለም የግል ላይፌ ነው። እኔ እንደዛ መሆን የምፈልገው ካለ መፍት ነው ያው እንዳለው ይስመርለት የሚለው ቃል ብዙም ደስ አይለኝም፣ ግን እንደዛ ነው የምለው። ማለት ትንሽ ግራ አጋባኝ እና ማንሳት አልፈለግኩኝም። በእርግጥ ህይወቱን እሱም እየኖረ ስለሆነ ብኖ ደስ ይለኛል። ግን አንድ ሰው እንደዛ የፍቅር ጥያቄ አቅርቦልኝ ያ ወንድ ልጅ ነው መፈተን አለበት ማለት ይህ ፈተና ምናም ሲሆን ለኔ ምን ያህል እንደሚሄድልኝ እፈልግ ነበረ። በቃ ማለት ለኔ ምን ያህል መስዋዕትነት ይከፍልልኛል፣ ለእኔ እስከ ምን ያህል ጊዜ ይሄድልኛል። ማንም ሴት ልጅ ብትሆን ወንድ ልጅን ትፈትኗለች። ሶ ይህንን ስል ደግሞ እሱን ያመጣሁት እሱን ለመፈተ ምናምናም ሳይሆን ቢያንስ በምናደርገው ነገር ትንሽ እናየዋለን ለእኔ ያለውን ነገር ለኔ ምን ያህል ግን በስንተኛው ቀን ነው ምናምን ከሴት ጋር መጣ መፍቱ ነው። አይሚን ይተዋወቃሉ ይመስለኛል። የሆነ የሚያስተዋውቃቸው የሚተዋወቁበት ነገር አለ፣ ወይም የሆነ ነገር ቢ ጓደኛው ልትሆን ትችላለች፣ አብሮ አደግ ምናምናም ብዙ ነገሮች ይኖራሉ። መብቱ ነው። በቃ አሁንም እኔ የምለው ወይ እሱን ተቃውሚ፣ ወይ እሱ እንደዚህ ማድረግ የለበትም ምናምን ምናምን ብዙ ነገር ላወራ አይደለም። ዋናው ፖይንቴ የሆነ እሱ ላይፉን እንደኖረ እኔም ላይፍ አለኝ፣ እኔም ላይፌ መኖር አለብኝ። ከእሱ ጋር የሚያገናኝን ነገር እንዲኖር ያው የሰው ልጅ መገናኛ አይታወቅም። የሆነ ታይም ላይ በሆነ አጋጣሚ መገናኘታችን የማይቀር ነገር ነው። ከሱ ጋር ተቃይመን ወይም እንዲህ እንዲህ ሆነ እንደዛ እንደዛ ሆነን መለየት አልፈልግም፣ እንድንለያየም አልፈልግም። ግን አጋጣሚ ያቃጣሪ ይመስለኛል እንደዛ የሚባል አባባል አለን። እና አንዳንድ አጋጣሚዎች እንደሚያገናኘን ሁሉ ያለያየናል ብዬ ተስፋ አደርጋለሁ። እና ዛሬ ፋሚሊ አዲስ እንግዳ አለን። አዲሱም እንግዳችን እንግዲህ በስትክክል ባይሆን ከዚህ በፊት መጥቶ ያውቃል። አንዴ ይመስለኛል አንዴ አንዴ መቷል። ያቡ እሺ የለካኔኔ ማቆላምጠው ያብ ስራ ይባላል። እኔ ደግሞ ያብ ብዬ ነው የምጠራው። በቃ የሆነ እንዴት ብዬ ልግለጽላችሁ፣ ጓደኛዬ ነው። የሰፈር ጓደኛዬ ነው። በቃ የሆነ ቀለል ያለ ልጅ በጣም ደስ የሚል አሁን ላይ ይረዳኛል ብዬ የማስበው ብቸኛውና ያለው ሰው ቢሆን ላይፌ ላይ ያብ ነው። የሆነ በቃ ስለሱ ሆነ እንዴት ብዬ ያው የሰው ልጅን በሂደት ነው የምታውቁት። አሁን ላይ ላታውቁ ትችላላችሁ፣ ግን ቀስ በቀስ ቀስ በቀስ በምትተዋወቅበት ታይም በጣም አንድ ትሆናላችሁ። ማለት እንደኔ ነው፣ የሆነ እንደኔ ነው ስላችሁ ሰው ለመግባባት ብዙ ይፈልግ የሆነ ታይም አይፈጅም፣ ሰው ለመግባባት በጣም በቃ ቅርብ የሆነ ስማርት የሆነ ልጅ ነው ደስ የሚል ሌላ። ማለት እንዴት ብዬ ልግለጸውና እንዴት በገልጸው እናንተ ጋር ላመጣው እችላለሁ። በእኔ ጉዳይ እንደዚህ ሚዲያ ላይ ላመጣዎትም እንጂ ብዙ በቃ ከጎን የሆነ ልጅ ነው፣ ሲካፋኝ የሚያጽናናኝ የሆነ ነገር ሲሆን የሚሰማኝ ምን ልበለው፣ ምትክ ሊሆን የኔ ምትክ የሆነ ችግር የሚረዳልኝ ሰው እንዲህ ስፈልግ የሆነ ነገር ሳስብ ቀድሞ የሚያስብ ልጅ ያብ ነው ያው ሁሉ ነገር ሚዲያ ላይ አታወጡትም ማለት የእኔና እነሱ የተዋወቅንበትን ምናምናም የሚዲያ ሰው አይደለም ይሄን ያህል ብዙ ሚዲያ ላይ የሚታይ ሰው አይደለም ነው እኔ እነሱ ከተዋወቅን ስንት ጊዜያችን በጣም ቆይቷል እኔ እነሱ ትውቃችን በጣም የቆየ ነው ግን የሆነ አላ እሱን አላወጡትም አላወጣትም ስል ሚዲያ ላይ ማጣዩን የሚመጣበትም አጋጣሚ አልነበረም። ኢቭን ለሰውም ለመናገር ጊዜ ያገኘው አይመስለኝም። እሱ እንዲኑ እንዲያ ነው። ግን እኔን የሚያውቁኝ በዙሪያ ያሉ ሰዎች ደግሞ ሙሉ ማለት ይቻላል ኢቭን ፋሚሊ ራሱ ፋሚሊ የሚያውቀዋል፣ ያው ፋሚሊ የሚያውቀዋል። በቃ ቅርበታችን ይህን ያህል ነው። የሆነ የማውቀው ልጅ ነው። የሆነ የሆነ የሆነ ብዬ በቃ አንዛዘውባችሁ ስታፋ የሚገልጽበትን ቃላት አጥቼ ኮ ነው። የሆነ የሆነ የሚለውን ነገር እራሱ አይገልጸውም። ስለ አውርቼ አውርቼ ባወራ ባወራ ባወራ አልጠግብም ባይዘው የሚወራለት ልጅ ነው። ራሱ ሲታይ ጨዋ ነው። ኢቨን እንደሚታየው በጣም ጨዋ ልጅ ነው። ደስ የሚል ልጅ፣ አይን ውስጥ ጥልቅ የሚልና አይኔ ውስጥ ጥልቅ ብሎ ገብቷል። አይን ውስጥ ጥልቅ እንዳለማ ይሄ ልጅ እኔ አይን ውስጥ ብቻ ገብቶማ ጥሩ አይደለም ብዬ የእናንተ አይን ውስጥም ላስገባው ነው። ምክንያቱም እኔ እንዳየሁት እናንተ ማየት አለባችሁ በሚል ተልካሻ ምክንያት ዛሬ እንግዲህ እንዲፋ ብዬ እየጠበኩት ነው፣ ማለት እንዲመጣ፣ ላገኛው፣ ላመስግነው አይባልም። ባይዚ የራስ የምትሉ ሰው አይመሰግንም እና ምንም ምስጋና ላይ ምናምን ሳይሆን እንገናኝ ሲል ከዛ እንዲ እንገናኝ ሲለኝ፣ እንደዚህ ካለኝማ ጥሩ አጋጣሚ ልፈልግለት አልኩኝ እና ለምን እሱን ለፋሚሊዎች አላስተዋውቅም ብዬ በቪዲዮ ነው የምጠብቁ። በቃ ካሜራ እንዳለ አያውቅም ካሜራ ካሜራ ላይ ወጥቶም አያውቅም። ይህን ያህል ካሜራ ላይ ስላልወጣ ካሜራ ይዤ ስመጣበት ምን ያህል ሪያክሽን እንደሚያሳይ ራሱ ነው አይዲያ፣ ምንም አይዲያው ይለኝ በቃ። እንዴት ሊሆን እንደሚችል ምን ሊል እንደሚችል በቃ ምንድነው፣ ተባል ነው የሚባለው የሆነ ሰው የሆነ ሲፈራ ድንብርብር ይላል እንደሚባለው እና ያብም ድንብርብር የሚል ይመስለኛል። ግን እንግዲህ፣ ቤተሰብ ዛሬ ስቲ ምን ኢቨን እንደተሰማው ለመጀመሪያ ጊዜ ከኔ ጋር በዛ ላይ ደግሞ የሆነ ነገርም ጠይቀዋለሁ እና እሺ ብሎኛል። እስቲ በእናንተ ፊትም ደግሞ ጠይቀዋለሁ። እሱም ደግሞ ቪዲዮ እንስራ፣ ከዚህ በኋላ በቃ ቪዲዮ እንስራ ምናምን ነገር ስለ እኔ ችግር የለውም። በቃ ከጎንሽ መሆን ስለምፈለግ ቤትዮም ታይም አብሬሽን ወይም ቪዲዮ መስራት ካለብን በቃ ከቪዲዮም ውጪ ተራርቀን ነበረን። ቅርበታችን ትንሽ ርቀት ነው፣ የሆነ ወሰን ገደብ ነበረው። ግን አሁን ላይ በአጋጣሚዎች ልንገናኝ ይችለናል እና ይህን አጋጣሚ ደግሞ ሊያሳፈው ይፈልጋል እና ጸባይ፣ እኛም ስለሆነ እንደ ጸባዩ አይተን እናሳፈዋለን። የነ አሪፍ ምንሆን ይመስለኛል፣ አሪፍ ምንሆን ጥሩም ምንሆን ይመስለኛል። ለዚህ ቤተሰብ እንግዲህ ዛሬ ትልቅ እንግዳን ያለን። እንግዳችንን አብረን ነው የምንቀበለው፣ አብረን ነው የምንጠብቀው። እንደማታሳፍሩኝ ተስፋ አደርጋለሁኝ እና አብራችሁ ሆናችሁ ሸበላችንን እንጠብቀዋለን፣ ሸበላችንን አብረን ሆነን እንጠብቋለን። እና ምን ያህል ሪያክሽን እንደሚሰሙ ማየት ይፈልጋሉ። ና ያለፈ ነገር አይረሳም፣ ግን በሂደት በጊዜ ሂደት ነው የሚባለው። የሆነ ቀስ በቀስ በምናደርጋቸው ነገሮች ቅርብ መሆናችን አይቀርም፣ መላመዳችን የማይቀር ነገር ነው።

በፈገግታ ብዛት የገጼ ስብ ሲታይ ተወደድኩ ብያለሁ። በጣቶቹ መሃል በፍቅር ስሞካሽ በፍርጥም ትከሻ ታቅፌ ባመሻሽ ስመለከት ወዶኛል ብያለሁ። ትንፋሽ ስስብ ጠረን ስምግ ሆኜ ከከንፈር ከአንገት ጥግ ተወደድኩ ብያለሁ። ፎቶዬን ሲለጥፍ ፎቶዬን ሲለጥፍ ከስልኩ ገጽ በፍቅር ቋንቋ ስሜን ሲያንቆላበስ ወዶኛል ብያለሁ። ቤተሰብ እንግዲህ መጥቷል፣ ያባችን መጥቷል። ክብሬ መሰረተ አደከምኩ ቀላል ቀላል ምን አድርኪኝ? ይሄን ምን አደረግኩህ? አለፋው ምን አደረግኩህ? ላንቺ ማይከፈል መስዋዕት። እንዲህ እንዲህ እያልክ እንዲህ እንዲህ እያልክ አንጃቴን ብለው ባይዘዌ በካሜራ ነጣ ካሜራ ደቅኝ አትቆጠር አይደብርህም ብዬ ተስፋ አደርጋለሁ። ይደብርሃል እሱማ፣ ያው ግልጽ ነገር ነው፣ የማይካድ ነገር ነው። ግን ይሄን አይነ አፋርነትህን አብረን እናጠፋዋለን ብዬ ተስፋ አደርጋለሁ። አይ ነው እንደዛ ሳይሆን ደስ ይለኛል። ይዘ ፋሚሊዎቻችንን በሰላም በል ከዚህ ሆነ በእነሱ ፊት ድጋሚ ጠይቅ ካለው ቢሆንም ግን ቤተሰቦቻችንን ሰላም በላቸው ሰላም ብያለሁ። ብዙም ስለማያወራ ነው እና በቃ በደንብ ሰላም እንዳላችሁ ቆጠሩት። እና እንዴት ነክ አልሽ? እንዴት ነው? ምንድን ነው ያስቆድኩት? ምንድን ነው አትስተኝ። እሺ ምንድን ነው አንተ በቃ የግቢውን ተከለበለ ቀንጥሰ ቀንጥሰ ቀንጥሰ ቀንጥሰ ወዴት ልታደርገው ነው? ዛሬ ደግሞ አምሮብሽ

ስጠፋብኝ ማወራሽ ካሜሮን ላስጠፋው ምንድን ነው አልጠፋም። አሁን የምፈልገው አንደኛ ነገር የምነግርሽ ነገር አለ ተብያለሁ። ያው እኔም የምነግርሽ ነገር እንዳለ ግልጽ ነው። አንተ የምነግረኝ ነገር ደግሞ ቢቀድም አይ፣ አንተ የምነግረኝ ነገር እኔ አበባም ሰጥቼ ቀስም የተናገርሽ ማለች እሺ፣ እንደዛ ከሆነ በስልክ ብዬሃለሁ። በእርግጥ ግን ከዚህ በኋላ አብረን ነው ቪዲዮ የምንመጣው ብዬሃለሁ። እና ያንን ሀሳብክን እንዴት አየኸው በቃ ፋ ብለህ በግልጽ ተናገር ምንም ሳፈራ ምናምን ነገር እና ለእኔ ያልከኝን ነገር አሳብህ ምን እንደሆነ ቪዲዮ ላይ ብሽ ነግረኝ ደስ ይለኛል ያው ተቀብለኸኛል አልተቀበልከኝም ከእኔ ጋር አብሮ ለመሆን የሚለውን ማወቅ ስለምፈለግ እና እንዴት ነው ተቀብለኸኛል ወይስ አንቺ ሲጀምር ለካሜራ ያለኝ ስራቸው ጠቅያለሽ እሱም ግን ከአንቺ አይበልጥ አቸ የፈለገ ነገር ቢሆን አይደለም። እዚህ ጋር በካሜራ በምንም ከአንቺ ጋር መስራት ትፈልጋል። ከዚህ በባሳለፍሽውም ነገር ሁሌም ቢሆን ከጎንሽ ሆን ይፈልጋል። ሁሌ የሚፈለገ ነገር ግ አንቺ ስትደሰቺ ነው ማየት ሚፈለ እና አይደለም ቪዲዮ ምንም ምንም ነገር እንሰደዳለን፣ መሰደድ ነው እንደው ሀረር አፋር ነው። አይ ሚን አፋርና በእግሬ መሰደድ ነው። በምንም ነገር ላገኘ አልቻልኩም። በምን ላገኝኩ፣ በምን አይላስ ብለክ፣ በምን ነገር አይላስ ብለክ። በቃ አይሆንም ነገርም፣ በምን ላስ ብለክ

ይብን አንተ ካሜራ እኔ ብቻ ሁሌ ከምል በቃ አንተ እኔ ማስደምም ካለብክ ያው አንተን ብታረገው ጥሩ ነገር እያስተማርኩ ኢና አበባ ትተውና ካሜራ ነው። አይ ኖ አበባም ደስ የሚል እያላልኩትን እንትን አታስብለኝ ማለት አበባም ደስ የሚል ነገር ነው። አበባም ደስ የሚል ነገር ሆኖ ይሆናላ። እንደ እኔ እንደማደርገው ነገር አንተ ማድርገ ብጠብቅኝ በጣም ደስ ይለኛል እና የሆነ ከጎኔ የምር አመሰግናላ ይባልም ማርያም ነው። አመሰግናለሁ ይባላል አይደል? አመሰግናለሁ ይባላል። አዎ ግን የሆነ ካሜራ ልማሳየው ሳይሆን ከካሜራ ውጭ ያደረግክልኝ ነገሮች አሉ። ሶ የሆነ እንዲ እንዲ ነው እንዲ ነው ብዬ ልነግርህ ወይም ደግሞ የሆነ እንዲሰማህ ላደረግህ አልፈለግም። ግን ያደረግክልኝ ነገር የሆነ ስለሆነ ምልክ፣ በከፋኝ ሰዓት ከቤት ጎትተህ እያስወጣ ነው፣ ውጭ እያልክ ደውለህ እንዳይደብረኝ ወክየ ወክየ ብላን በቃ ይሆናል እንዳይሰማኝ ያለፈው ነገር ቴንሽን እንዳልሆን ጭንቀትስ እንዳልገባ እንዳልጨናነቅ አዲስ ነገር ማለት ነገ እንዳለ የሆነ አዲስ ነገር እንዳለ አዲስ ሰው እንዳለ እንዳይ ስላደረከኝ ከልብ ከልቤ በ የልቤን ስለምታውቀው ያው አሁን ልሉ የነበረውን ቃል ማውጣት ነው እንጂ የሌለብኝ ምን እንደምል ስለምታውቀው ይህ አባባል አስመታሻል እናትመተ እናንጭ ብዙ ነገር አሳልፈናል። ብዙ ነገር አድርገናል። እዚህ ጋር የራሱ አይመሰገንም። ነገ ማታገኙ ሰውን የሆነ የተሻለ ነገር ሲያደረግልሽ የምታመሰገኙ ያን ሰው ነው እንጂ የራሱ ሁሌ የምታገኙ ሰው አመሰግናለሁ እንዲህ ስላደረግልኝ እንዳይደገም፣ ደስ የሚል ነገግር ነው የምር የሆነ እኔ ቢያንስ ሆነ አመሰግናለሁ ብዬ ይቀለኛል። አይደለም ሆነ ከድብርት ውስጥ ወጥቼ እንደዘንሙድ ለራሴ ማግኘት ራሱ በጣም ደስ የሚል ነገር ነው።

ያልከኝ ነገር አለ ማለት የምነግሻቸው ኮኝ ነገር አለ ግን በስልክ አይሆን ስለ አልከኝ እንጂ ያገኘሁት ከቤት መውጣት አልፈልግም። ጭራሽ እኔ ከቤት መውጣት አልፈልግም ነበረ። አሪፍ ነሽ። እሺ ምንድን ነው ልስ ነግረኝ። እኔ ገለሽን ቦታ በዛው ልክ ደግሞ እኔ እና ምን ልልሽ መሰለሽ፣ እምብ እንደማትይኝ ተስፋ አድርጋለሁ። እህ እህ ከዚያ ቤት በነበረሽ ነገር ያሌለ ዲፕሬሽን ውስጥ ነበርሽ። ሰው ያልፈልግሻል። በቃ ብቻ አኔ ልልሽ ፈለኩት። እንቢ ተስፋ አደርጋለሁ የሚባለው የሆነ የሆነ ነገር ከነበረብሽ ነገር አንጻር አሁንም ሲጀመር ከእኔ ጋር ስለሽ እንጂ የውሸት ሁሉ አድሰሽ ያልኩ ማርያም አሁንም ያው ነው። ምንድን ታውቃለህ ነገሮች ወዲያው አይፈጣጥኑም ማለት ነገሮች ወዲያው አሁንም፣ ሲቀጥል ደግሞ የፋሚሊ ነገር ታውቃለህ፣ እንደዚህ ተነስቼ ቤተሰብ ከከተማ ልውጣ ነው የምልህ። በታይም ላይ አይደለሁ። በዛ ላይ ክላስ አለብኝ። በጣም ደስ የሚለኝ ነገር በጣም ደስ ይለኝ ነበር፣ ግን አሁን ተነስቶ የፋሚሊ ነገር እያወቅ ካሁን ተነስቼ ከአዲስ አበባ ልውጣ ማለት እንደምንም ብለሽ ቤትም ቢሆን ገዳምን ቢሆን ሌየር ነው ማለት ሻስ ፍቅጅና ገዳም ያን ስለተንሽ ጊዜ ከሆነ ደስ ይለኛል። ገዳም ለትንሽ ጊዜ አይ አምር ያ እሺ ብለክ ማርያም በጣም ነው ደስ የሚለኝ፣ ግን አሁን ያለሁበት ታይም የለ እንደዚህ ለማለት ቦታ አይደለም። ይሁን አሁን ላይ ከተማመውጣበት ጊዜ አይደለም። ግን ቃል ገባለከለው ማለት አልችልም። አይ ኖ ቃል ገባለከለው ማለት ምን አይደለም። ቃል ገባለከለው ማለት አልችልም፣ ግን ሲመቻኝ እና የሆነ ጊዜ ወቶች አመቻችተን እንደ ፈጣሪ ፈቃድ ከከተማው እንወጣለን። በቃ የእውነት አየሩን አይተህ ስሚ። አሁን አንድ ቦታ እሺ እኔን ከጎኒ ከለክኩን አላስብም። ማለት አሁን ግዴታ ከአዲስ አበባ መውጣት የለብንም እዚህ ከሆነን ምናምን አልጨናነቅም። እዚህም ሆነን ዋናው የምናደርጋቸው ነገሮችን ነው እንጂ የሚወስነው ከከተማ ኢቨን፣ ከአዲስ አበባ ሳትወጣት እኮ የነፋ ማለት ይቻላል። እሺ በቃ ቢዝ፣ ከዚህ በኋላ አስጨንቅሽ አልፈልግም። አንድ ደቂቃ አስጭ፣ ምንድን ነው አንድ ደቂቃ በቃ ጥሬ ልክ እሺ ትልበል ቤተሰብ ግን በጥያቄ ማለት ነው። አፋጥጠኝ ማርያምን አፋጥጠኝ ልብ ይቀጣለ ማለት አሁን ላይ ላስቀይመው አልፈልገው ሰው ቢኖር ያብ ነው። ደግሞ ደሞ ባንዴ ያላሰባችሁ ዱብ ዱቡዳን የሚባለው ከላይ ዱብ አለብኝ ከከተማ እንውጣ ማለት ምንኛ ነው ፋሚሊ ኔ አላውቀውም። ነገር ቻይንኛ ነው ምንኛ እንደሆነ አላውቀውም። ግን ማለት ቤተሰብ የሆነ አሁን ላይ ሽምል በታይም አይደለም። ያው ይረዳኛል ብዬ እሱም ተስፋ አድርጋ ነው። ምክንያቱም አሁን ላይ ከከተማ መውጣበት ታይም አይደለም። አሁን ላይ መውጣት አይደለም። ግን ቤተሰብ የሆነ ነገር ይዞ እየመጣ ነው። ምንድን ነው ቀስ በል ምንድን ነው? ኦ የልቤ ነው። ማርያምን ድርቅ ብዬ እኔን አድርቀሽ ድካሜን በላይ ባይቀናኝ ዓለም ብታደላ ባይሆን እንዳሰብኩት ባይሰምር ኑሮ ምን ባይሞላ አይከፋኝም፣ ደስታ ነው ስልሽ የኔ ፍቅር ከጎን እያለሽ መቷንቺ ነሽ ለልብ ፎይታ ትርታኔ ስላንደ ፍቅር እንደ ሰው አልዘም ለእኔ ክብር የለ ለአንቺ እንደ መታመ እኔ ሄዳውን እና እምቢ አልሽ አዎ እና ቤተሰብ

ጉልበት ያንችን ፍለጋ አልሆነልኝም።